ሰላም ጤና ይስጥልን፣ የአሻም ተከታታዮች እንደምናላችሁ። ለዛሬ ለዕለተ ማክሰኞ ጥቅምት ጥቅም 25 ቀን 2018 ያዝንላችሁ የአሻም ሰባት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ መሀመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። አዲሱ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድን ዓለምን የማስተሳሰር አቅም የሚጨምር ነው ሲሉ አህመድ ሺዴ ተናገሩ። ኢትዮጵያ የንግድና የኢንቨስትመንት ምህዳሩን የበለጠ ለማጠናከር በቁርጠኝነት እየሰራች ነው ተባለ። ተፈጥሮ ተኮር የቱሪዝም ልማት ሥራዎችን ማስፋት የሚያስችሉ ስትራቴጂዎች ተቀርጸው ተግባራዊ እየተደረጉ መሆኑን የቱሪዝም ሚኒስቴር አስታወቀ። ከውጭ በሱዳን የተፈጸመው ግድያ የጦር ወንጀል ተደርጎ እንደሚወሰድ ዓለም አቀፍ የወንጀለኞች ፍርድ ቤት ገለጸ። አዲሱ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድን ዓለምን የማስተሳሰር አቅም የሚጨምር ነው ሲሉ አህመድ ሽዴ ተናገሩ። በቢሾፍቱ የሚገነባው አዲሱ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድን ዓለምን የማስተሳሰር አቅም የማጠናከር ስትራቴጂካዊ ጠቀሜታ አለው ሲሉ የገንዘብ ሚኒስቴር አህመድ ሽዴ ገልጸዋል። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም በትናንትናው ዕለት በፈረንሳይ ፓሪስ ተጀምሯል። የፎረሙ አካል የሆነና በቢሾፍቱ በሚገነባው አዲስ ዓለም አቀፍ አየር ማረፊያ ግንባታ ላይ ያተኮረ ውይይት ተደርጓል። በውይይቱ ላይ የገንዘብ ሚኒስትሩ፣ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው፣ የአየር ማረፊያው ግንባታ ጋር የሆነው ዓለም አቀፉ አማካሪ ድርጅት ዳር አልሃንዳሳህ እና የግንባታው ከፍተኛ አማካሪ የሆነው ዓለም አቀፍ ተቋም ኬፒኤምጂ ተወካዮች ተገኝተዋል። አየር ማረፊያው ከአውሮፓ ኩባንያዎች ጋር ኢንቨስትመንትና አጋርነት የሚፈጥር ትልቅ እድል መሆኑ ተገልጿል። የገንዘብ ሚኒስትሩ ዓለም አቀፍ ደረጃውን በጠበቀ ሁኔታ የሚገነባው አየር ማረፊያ ለውጥ ለማምጣት ብልጽግናን ለማረጋገጥና ና ዓለም አቀፍ ትስስርን ለማጠናከር ስትራቴጂካዊ ጠቀሜታ አለው ብለዋል። የኤርባስ የአፍሪካ ላፊ ፌዴሪኮ ቡልቶ ኩባንያው ከኢትዮጵያ አየር መንገድ ግሩፕ ጋር ያለውን ትብብር ለማጠናከር እንደሚሻም ገልጸዋል። የቢሾፍቱ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድ እንደ ኤምሬትስና ኳተር አየር መንገዶች ዓለምን የማስተሳሰር ትልቅ አቅም እንደሚፈጥር ተናግረዋል። የውይይቱ ተሳታፊዎች የአየር ማረፊያ ግንባታው አስመልክቶ ጠቃሚ ግንዛቤ ማግኘታቸው ተገልጿል። የአውሮፓ ባለ ሀብቶች በአየር ማረፊያው ግንባታ ለመሳተፍ ፍላጎት ያሳዩበት መድረክ መሆኑንም የገንዘብ ሚኒስቴር መረጃ አመልክቷል። ኢትዮጵያ የንግድና ኢንቨስትመንት ምህዳሩን የበለጠ ለማጠናከር በቁርጠኝነት እየሰራች ነው ተባለ። ኢትዮጵያ የንግድና ኢንቨስትመንት ስራዎች ምቹነት የበለጠ ለማሻሻል በቁርጠኝነት እየሰራች እንደምትገኝ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን ተናግረዋል። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም ውይይት ላይ የተሳተፉ ባለድርሻ አካላት ኢትዮጵያ የንግድ ስራ ምቹነትን ለማሻሻል ና ዘላቂ ኢንቨስትመንት የበለጠ ለመሳብ ያላትን ጠንካራ ቁርጠኝነት አንስተዋል። የመንግስት ተወካዮችና ዓለም አቀፍ አጋሮች የአሰራር ስርዓቶችን ቀልጣፋ ማድረግ፣ ተጠያቂነትን ማስፈንና የመንግስት የግል ምስክርነትን ማጠናከር ለተወዳዳሪነትና ስራ ፈጠራ ቁልፍ ጉዳዮች መሆኑን አመልክተዋል። የኢትዮጵያ ኢንቨስትመንት ኮሚሽን በማክሮ ኢኮኖሚ ሪፎርሙ አማካኝነት የኢትዮጵያን የንግድ ስራ ምቹነት ለማሻሻል ያለውን ቁርጠኝነት በስብሰባው ላይ ገልጿል። የኮሚሽኑ ኮሚሽነር ዘለቀ ተመስገን ኢትዮጵያ የንግድ ስራ ምቹነትን ለማሻሻል ረዥም ርቀት መሄዷን ገልጸው ለኢንቨስትመንትና ስራ ፈጥረ የሚሆን ምቹ ምህዳርን ለመፍጠር ጥረቶች እየተደረጉ ነው ብለዋል። የጀርመን ዓለም አቀፍ የልማት ትብብር ድርጅት ጂአይዜድ የኢትዮጵያ አጋሮች የንግድ ምህዳሩን የበለጠ ምቹ ለማድረግ እያደረጉ ያለው ድጋፍ ያደነቀ ሲሆን ዘላቂ ውጤት ለማምጣት ትብብርን የበለጠ ማጠናከር እንደሚገባ አመልክተዋል። በኢትዮጵያ የፈረንሳይ አምባሳደር የኢኮኖሚ አማካሪ ክርስቶፍ ሞርጆይን ከኢንቨስትመንት ከባቢ ጋር በተገናኘ የተቋቋመው የጋራ ትብብር ቡድን ለሌሎች ምሳሌ የሚሆን ማዕቀፍ ነው ብለዋል። ቡድኑ የመንግስትና የግሉ ዘርፍ ያላቸው ትስስር ለማጠናከር እንደሚያስችልም አመልክተዋል። በውይይቱ ላይ ኢትዮጵያና የተለያዩ ባለድርሻ አካላት የሪፎርሙ ትግበራ ለመቀጠል እንዲሁም ከግሉ ዘርፍና የልማት አጋሮች ጋር ያለውን ትብብር በማጠናከር የኢትዮጵያን ሁሉን አቀፍና ዘላቂ የልማት ግቦች እንዲሳካ በቁርጠኝነት እንደሚሰሩም ገልጸዋል ተብሏል። ተፈጥሮ ተኮር የቱሪዝም ልማት ስራዎችን ማስፋት የሚያስችሉ ስትራቴጂዎች ተቀርጸው ተግባራዊ የተደረጉ መሆኑን የቱሪዝም ሚኒስቴር አስታወቀ። ከአስር ዓመታት በፊት የተቋቋመው የዓለም የዱር እንስሳት ፕሮግራም ዓመታዊ ጉባኤ በአዲስ አበባ መካሄድ ጀምሯል። በጉባኤው ከ30 ሀገራት በላይ የተውጣጡ የዱር እንስሳት ጥበቃ ላይ የተሰማሩ ባለሙያዎች ተሳትፈዋል። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ በዚህ ወቅት እንደገለጹት ኢትዮጵያ ባለፉት ጥቂት ዓመታት ለተፈጥሮ ሀብት ጥበቃ ልዩ ትኩረት በመስጠት አበረታች ውጤቶች አግኝታለች። ቀደም ሲል በታሪክና ባህል ተኮር ቦታዎች ላይ ሰፋፊ የቱሪዝም መዳረሻ ልማት ስራዎች ሲከናወኑ መቆየታቸውን አንስተው ይህ ተግባርም የአካባቢ ማህበረሰብ ኑሮ እንዲሻሻል የስራ እድል እንዲፈጠርና የውጭ ምንዛሪ እንዲገኝ ማሳሉ ተናግረዋል። በአሁኑ ወቅት ከቀድሞዎቹ መዳረሻዎች በተጨማሪ የተፈጥሮ ሀብትና ብሔራዊ ፓርኮችን ለቱሪዝም ልማት የማዋል ስራዎች እየተከናወኑ እንደሆነ ገልጸዋል። አዲሱ የቱሪዝም ፖሊሲ ብሔራዊ ፓርኮችና የዱር እንስሳት ልማትን ታሳቢ ያደረገ መሆኑን አንስተው ይህም በኢኮ ቱሪዝም በርካታ ዜጎች ተጠቃሚ እንዲሆኑና ለተፈጥሮ ሀብትና ለዱር እንስሳት ጥበቃ ተስማሚ ከባቢ ለመፍጠር ያስችላል ብለዋል። ኢትዮጵያ በቀጣይም ተፈጥሮ ተኮር ቱሪዝምን የበለጠ ለማስፋት በትኩረት እንደምትሰራም ተናግረዋል። በተለይም ታላቁ የኢትዮጵያ ሕዳሴ ግድብን ጨምሮ የተፈጥሮ ሀብቶች ባሉባቸው ቦታዎች ላይ የቱሪዝም ልማቱን ለማስፋት ስትራቴጂዎች ተቀርጸው እየተተገበሩ መሆኑን አስታውቀዋል። ኢትዮጵያ በተፈጥሮ ሀብትና የዱር እንስሳት ጥበቃ ለማጠናከር በአረንጓዴ አሻራ መርሃ ግብር ያከናወነቻቸው ተግባራት በጉባኤው ላይ በተሞክሮ ታቀርባለች ብለዋል። የመጥፋት አደጋ የተጋረጠባቸው የስንቅሌ ቆርቄዎች በሀገር በቀል እውቀት ቁጥራቸው እንዲጨምር ማድረግ መቻሉ እንዲሁም ደግሞ ይህንንም ልምዷን ለሌሎች ሀገራት ለማካፈል ዝግጁ መሆኗ ገልጸዋል። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ከፍተኛ ተመራማሪ ፋኑኤል ከበደ በበኩላቸው ኢትዮጵያ በዱር እንስሳት ልማትና ጥበቃ ለምታከናውናቸው ተግባራት ከዓለም አቀፉ የዱር ሕይወት መርሃ ግብር ድጋፍ እየተደረገለት ነው ብለዋል። መርሃ ግብሩ በኢትዮጵያ በአስር ጥብቅ የተፈጥሮ ቦታዎች ላይ ጥበቃ ማድረግ የሚያስችል የ124 ሚሊዮን ዶላር የሰባት ዓመታት ፕሮጀክት ይፋ መደረጉም አንስተዋል። በፕሮ ጥበቃ ከሚደረግባቸው ቦታዎች ባቢሌ፣ ጨበራ፣ ጩርጩራ፣ አሞና ማጎ ብሔራዊ ፓርኮች፣ ጉራ ፈርዳ ጥብቅ ደን ይገኙበታል። የተፈጥሮ ሀብትና የዱር እንስሳት ጥበቃ ስራውን ከአካባቢው ማህበረሰብ ጋር በመሆን እየተከናወነ ነው ብለዋል። በመካከለኛው ምስራቅና የደቡባዊ ደጋማ የሀገሪቱ አካባቢዎች ላይ የሌሊትና የማለዳው ቅዝቃዜ እየጨመረ ይሄዳል ሲል ኢንስቲትዩቱ አስታወቀ። በመካከለኛው በምስራቅና የደቡባዊ ደጋማ የሀገሪቱ አካባቢዎች ላይ የሌሊቱና የማለዳው ቅዝቃዜ እየጨመረ እንደሚሄድ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ እንዳስታወቀው ከሆነ በመካከለኛው ምስራቅና የደቡባዊ ደጋማ የሀገሪቱ አካባቢዎች የአየሩ ሁኔታ እንደሚቀያየር ገልጿል። በደብረ ብርሃን፣ አርሲ ሮቤ፣ አዳባ፣ ደሴ፣ ባሌ ሮቤ፣ በአዲስ አበባ፣ አዴሌ አምባ፣ ማርያም ኮምቦልቻ አንኮበር በአብዛኛው ቀናቶች ላይ ከ5 ዲግሪ ሴልሽስ በታች እንደሚሆን የትንበያ መረጃዎች እንደሚያሳዩ ገልጿል። የበጋ ወቅት ሁለተኛ የዝናብ ወቅታቸው የሆኑት የደቡ ደቡብ ምዕራብና ደቡብ ምስራቅ የሀገሪቱ አካባቢዎች በሚቀጥሉት አስር ቀናት ዝናብ ያገኛሉ ብሏል። በሌላ በኩል በአብዛኛው የሀገሪቱ ክፍሎች ላይ የበጋው ደረቅ ፀሐያማና ፍሳሻማ የአየር ሁኔታ ተጠናክሮ እንደሚቀጥልም ኢንስቲትዩቱ አስታውቋል። በመካከለኛው የምስራቅና ደቡብ ደጋማ ቦታዎች ላይ የሌሊቱና የማለዳው ቅዝቃዜ እየጨመረ እንደሚሄድም ነው ያመላከተው። በሚቀጥሉት አስር ቀናት ዝናብ ሰጪ የአየር ሁኔታ ክስተቶች በጋ ሁለተኛ የዝናብ ወቅታቸው በሆኑት የሀገሪቱ አካባቢዎች ላይ ተጠናክሮ ይቀጥላልም ነው ያለው። ደቡብ ምዕራብ ደቡብና ደቡብ ምስራቅ የሀገሪቱ አካባቢዎች መካከለኛ መጠን ያለው ዝናብ ይኖራቸዋል ብሏል። የመኸር ሰብል አብቃይ በሆኑ የደቡብ ምዕራብ የሀገሪቱ ክፍሎች በወሩ ያለው እርጥበት ዘገይተው ለተዘሩት የእድገት ጊዜያቸው ላልጨረሱ ሰብሎች፣ ለቋሚ ተክሎችና ፍራፍሬዎች የውሃ ፍላጎት ለማሟላት ምቹ ሁኔታ እንደሚፈጥር ገልጿል። ያለው እርጥበት ለእንስሳት መኖም አዎንታዊ አበርክቶ እንዳለው ኢንስቲትዩቱ ጠቁሟል። በሚቀጥሉት አስር ቀናት የበጋ እርጥበት ተጠቃሚ ፍሳሾች ላይ የተሻለ የገጸ ምድር የውሃ ፍሰት እንደሚኖራቸው የሚጠበቅ ሲሆን የተቀሩት ፈሳሾች ዝቅተኛ እርጥበት እንደሚኖራቸው ትንበያው ያሳያል ነው ያለው። አብዛኛው የባሮ አኮቦ፣ ኦሞጊቤ፣ ገናሌ ዳዋ፣ ኦጋዴን፣ በመካከለኛው በታችኛው ሰምጥ ሸለቆ ዋቢሸበሌ የተሻለ የገጸ ምድር ውሃ ፍሰት እንደሚኖራቸው አስታውቋል። አብዛኛው አፋር፣ ደናክል፣ አዋሽ፣ ተከዜ፣ መረብ ጋሻ እንዲሁም አይሻ ተፋሰሶች ላይ ደረቅ የአየር ሁኔታ ጠባይ ተጽዕኖ ስር እንደሚወድቁ የአየር ትንበያ እንደሚያመላክት ነው ኢንስቲትዩቱ የገለጸ። ተመልካቾቻችን እንቀጥላለን። አሁን ደግሞ ከዓለም አቀፍ ወዳገኝ ነው ዘገባችን እናመራለን። በሱዳን የተፈጸመው ግድያ የጦር ወንጀል ተደርጎ እንደሚወሰድ ዓለም አቀፍ የወንጀለኞች ፍርድ ቤት ገለጸ። ፍርድ ቤቱ በአልፋሽር የፈጥኖ ደራሽ ኃይሎች በንጹሐን ዜጎች ላይ የወሰዱት አሰቃቂ እርምጃ በሰብአዊነት ላይ የተፈጸመ ወንጀል መሆኑን አስታውቋል። የጀነራል ሀምታን ዳጋሎ ታጣቂዎች አልፋ ሽር ከተቆጣጠሩ በኋላ የሰብአዊ መብት ጥሰት መፈጸማቸው ከአይንማኞች ማረጋገጥ ችያለሁ ብሏል። የአይንማኞች የፈጥኖ ደራሽ ኃይል አባላት ቤት ለቤት የዞሩ ጅምላ ግድያ፣ ጾታዊ ጥቃት አድርሰዋል። ሕፃናት በወላጆቻቸው ፊት ተረሽነዋል ሲሉ ተናግረዋል። የዓለም ጤና ድርጅት ባወጣው መረጃ ታጣቂዎች በኤልፋሽር ሆስፒታል ላይ በፈጸሙት ጥቃት 460 ሰዎች መገደላቸውና የህክምና ባለሙያዎች መታገታቸው አስታውቋል። በከተማዋ የመገናኛ አውታሮች ዝግ በመሆናቸው ዝርዝር መረጃዎች ማግኘት አለመቻሉን የገለጸው ድርጅቱ የሟቾቹ ቁጥር ከዚህ ሊበልጥ እንደሚችል ጠቁሟል። ከጦርነቱ ጋር በተያያዘ በኤልፋሽር ጋዱጋሊና ሌሎች በአማጺ ቡድኑ ቁጥጥር ስር በሚገኙ ከተሞች ከፍተኛ ረሃብ አደጋ ተጋርጧል ተብሏል። የጋዛ ሆስፒታሎች በሺዎች የሚቆጠሩ በጠና የታመሙ ታካሚዎችን ለመንከባከብ እየታገሉ ይገኛሉ ተባለ። በሺዎች የሚቆጠሩ የፍልስጤም ታማሚዎች የበዙት ህጻናትን ለማከም እንክብካቤ መስጠት በማይችሉ ሆስፒታሎች ውስጥ ይገኛሉ። ድንበሮች በመዘጋታቸውና የህክምና አቅርቦት በመቋረጡ ሊታከሙ የሚችሉ ቀላል ህመሞች ወደ ህይወት አስጊ ሁኔታ እየተቀየሩ ነው ተብሏል። በጋዛን ብርት በሚገኘው አላክሳ ሆስፒታል ቢሳን አቡ አሚ መልስ ትፈልጋለች። ዶክተሮች ግን ህሙማን ገና አልመረመሩም። እናቷ አስቸኳይ ምርመራዎች እንደሚያስፈልጋት ትናገራለች። ነገር ግን በጋዛ ሰርጥ ውስጥ ያሉ ሆስፒታሎች መሳሪያው ስለሌላቸው ህክምናው ማድረግ አልቻሉም ነው የሚባለው ትክክለኛው መሳሪያ ስለሌለ ትክክለኛው ችግር አያውቁም፣ ስትል የታካሚዋናት ትናገራለች። ለትክክለኛ ምርመራ ወደ ብዙ ሆስፒታሎች ወሰድኳት፣ ነገር ግን ሁሉም ነገር ከንቱ ነው። አሁንም እየተሰቃየች ነው፣ እናም መድኃኒት የላትም ብላለች። በሌላኛው የታካሚ ክፍል ውስጥ ደግሞ የ13 ዓመቱ ዋሌድ ይገኛል። በድንገት ሰውነቱ ማንቀሳቀስ አልቻለም። የሰውነቱ በሽታ የመከላከል ስርዓት ነርቮችን በሚያጠቃ ያልተለመደ ሁኔታ መታወቁ ታውቋል። የዋሌድ ናት ስትናገር ደካማ የጡንቻ ህመም አለበት እስከ ጁላይ 17 ድረስ ጤናማ ነበር። እስራኤላውያን መርዛማ ቦምብ ከጣሉ በኋላ ግን ይህ ተፈጠረ ስትል ትናገራለች። እግሩ ከዚያም እንቅስቃሴና የመናገር ችሎታ እስኪያጣ ድረስ ሁኔታው ተባብሶ ቀጥሏል ብላለች። ቢያንስ 15,000 ታካሚዎች ከነዚህ ውስጥ 4,000 የሚጠጉ ህጻናትን ጨምሮ ህይወት አድን እንክብካቤ ለማግኘት ከጋዛ ለመውጣት እየጠበቁ ይገኛሉ። ከግብፅ ጋር የሚያዋስነው የራፋ ድንበር ለውራት ተዘግቷል። ሐማስ በተኩስ አቁም ስምምነቱ የሞቱትን የእስራኤል ምርኮኞች አስከሬን እስኪመልስ ድረስ እስራኤል እንደማትከፍትም ተናግራለች። ዘገባው የአልጀዚራ ነው። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን በዚሁ ተቋጭተዋል። ከማጠናቀቃችን በፊት ደግሞ ርዕሰ ጉዳዮችን እናስታውሳቸው። አዲሱ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድን ዓለምን የማስተሳሰር አቅም የሚጨምር ነው ሲሉ አህመድ ሽዴ ተናገሩ። ኢትዮጵያ የንግድና የኢንቨስትመንት ምህዳሩን የበለጠ ለማጠናከር በቁርጠኝነት እየሰራች ነው ተባለ። ተፈጥሮ ተኮር የቱሪዝም ልማት ሥራዎችን ማስፋት የሚያስችሉ ስትራቴጂዎች ተቀርጸው ተግባራዊ እየተደረጉ መሆኑን የቱሪዝም ሚኒስቴር አስታወቀ። ከውጭ በሱዳን የተፈጸመው ግድያ የጦር ወንጀል ተደርጎ እንደሚወሰድ ዓለም አቀፍ የወንጀለኞች ፍርድ ቤት ገለጸ። ለዛሬ ዕለተ ማክሰኞ ጥቅምት 25 ቀን 2018 ያዝንላችሁ የአሻም ሰባት ዜናዎቻችን በዚሁ ተቋጭተዋል። እኔ ሙሐመድ ንጉስ አብዱ አበራቸው ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲውላችሁ እንመኛለን። አሻም ለሁላችን!